ሰላም እንዴት ናችሁ? ከብዙ መጠፋፋት በኋላ ዛሬ ተመልሻለሁ። ቻናላችንን ሰብስክራይብ በማድረግ መረጃውን እንድትሰሙ ጋብዛችኋለሁ። እንግዲህ በዛሬው ዕለት ያው ሰሞኑን በቴሌግራም ግሩፕ ላይም እንግዲህ ብዙ ተማሪዎች ጥያቄ ያነሳችሁ ነበረ። ከሪሜዲያል ጋር የተያዙ ሁለት ወሳኝ ጥያቄዎች ሲነሱ ነበረ። እነሱን እንግዲህ በዝርዝር የምነግራችሁ ይሆናል። ከዚህ በኋላም ደግሞ መወዛገብ ይኖራል ብዬ አላስብም ማለት ነው። ስለዚህ እነዛ የተነሱ ሁለት ጥያቄዎች ምንድን ናቸው? የመጀመሪያው የ2017 የሪሜዲያል ሞጁል ተቀይሯል ወይስ አልተቀየረም የሚለው ጉዳይ ነው። አንዳንድ ዩኒቨርሲቲዎች ተማሪዎች ግን ተጠይቃቸው ተቀይሯል የሚሉ አሉ፣ ሌሎች ደግሞ በዛው ነው የቀጠለው የሚሉ አሉ። ስለዚህ ነገር ትክክለኛው መረጃ የምነግራቸውናል ማለት ነው። ሌላው እንግዲህ የሪሜዲያል ውጤት አያያዝ መቀየሩ ይታወቃል እና ከዚህ በፊት በነበሩት አመታት ሲሰጥ የነበረው 30% ከዩኒቨርሲቲዎች በተከታታይ አሴስመንት ማለት ነው፣ በአሳይመንት፣ በፈተና፣ በቴስት፣ በኪውዝ፣ በእነሱ ሲሰጥ የነበረው ቀርቶ 100% ከትምህርት ሚኒስቴር እንዲሆን የተወሰነ ነገር አለ። እሱንም በዝርዝር የምነግራችሁ ይሆናል። ምናልባት ቪዲዮ ሊረዝም ይችላል። በትዕግስት እንድትከታተሉ ጋብዛለሁ ማለት ነው። ሌላው እንግዲህ የ2017 ሪሜዲያል ፈተና መቼ ይሰጣል የሚለውን ጉዳይ ደግሞ በሌላ ቪዲዮ የምመለስበት ይሆናል ማለት ነው። እንግዲህ የ2017 ሪሜዲያል ውጤት አያያዝ እንዴት ነው ከሚለው ብጀምር የተሻለ ይሆናል ማለት ነው። የሪሜዲያል ውጤት አያያዝ ከዚህ በፊት እንደነገርኳችሁ ቴሌግራምም ላይ በዩትዩብ ላይ በዚሁ በቪዲዮ እንደነገርኳችሁ ከመቶ ፐርሰንት የተባለው የትምህርት ሚኒስቴር ማለት ነው፣ የተቀየረ ነገር የለም። የምትመዘኑት ወይም ደግሞ የምትፈተኑት ማለፊያ የሚሆነው ከመቶ ፐርሰንት ከትምህርት ሚኒስቴር ወይም ደግሞ ከማዕከል ነው ማለት ነው። በየዩኒቨርሲቲዎቻችሁ የምትፈተኗቸው ተከታታይ ፈተናዎች እነሱ ለማለፍ ብቁ አያደርጓችሁም ማለት ነው። ስለዚህ ዋናው ፈተና ራሱ ትምህርት ሚኒስቴር የሚያዘጋጀው ማለት ነው። ስለዚህ ይሄ ነገር እንግዲህ የተለያዩ ተማሪዎች ሲያወዛግብ ቆይቷል። ግን አሁንም የምነግራችሁ ነገር መቶ ፐርሰንት ከትምህርት ሚኒስቴር የተባለው ነገር አልተቀየረም። ይህም የሆነበት ምክንያት ደግሞ እዚህ እስክሪኑ ላይ እንደማሳያችሁ ራሱ ትምህርት ሚኒስቴር በፕሮፌሰር ብርሃኑ ነጋ ተፈርሞ ለከፍተኛ ትምህርት ተቋማት ለግል ለመንግስት የተላለፈው ደብዳቤ ላይ ያለውን ነገር አነብላችኋለሁ ማለት ነው። ለሁሉም የመንግስት ዩኒቨርስቲ ይሄው ማህተ መዋለ የትምህርት ሚኒስቴር። ስለዚህ ከዚህ በፊት የተፖሰተ ነው። ከተለያዩ ትምህርት ሚኒስቴርም አዲስ ያወጣው ነገር የለም ማለት ነው። ስለዚህ በዚሁ መቶ ፐርሰንት ራሱ ትምህርት ሚኒስቴር በሚያዘጋጀው መመዘኛ ወይም ፈተና የምትቀጥሉ ይሆናል ማለት ነው። ለሁሉም የመንግስት ዩኒቨርሲቲዎች፣ ለሁሉም የግል ከፍተኛ ተቋማት ባሉበት ይላል። ጉዳዩ ማካካሻ ወይም ደግሞ ሬሜዲያል ፕሮግራም ውጤት አያያዝ ላይ የተደረገ ማሻሻያ ስለማሳወቅ ይላል። ይህ ደብዳቤ እንግዲህ የተላለፈበት ቀን ከዚህ በፊት ነው ማለት ነው። አዲስ አደለም ከዚህ በፊት የነበረ ነው ማለት ነው። ምን ይላል? ከ2015 ዓ ም ጀምሮ ከ50 ፐርሰንት በታች ካገኙት የ 12 ተኛ ክፍል ተፈታኝ ተማሪዎች ውስጥ የተሻለ ውጤት ያላቸውን በመምረጥ በከፍተኛ ትምህርት ተቋማት በማካካሻ ወይም ደግሞ ሪሜዲያል ፕሮግራም ተመድበው የማካካሻ ትምህርት እንዲከታተሉ መደረጉ ይታወቃል። በዚህም መሰረት ተማሪዎቹ ከ70 ፐርሰንት በማዕከል ከ30 ፐርሰንት በተቋማት የሚዘጋጁ በዚህም እንግዲህ ከሰባ ፐርሰንት በማዕከል ከሰላሳ ፐርሰንት በተቋማት የሚዘጋጁ ምዘናዎች ሲያልፉ የፍሬሽማን ፕሮግራም ተማሪዎች ሆኖ እንዲቀጥሉ እየተደረገ ይገኛል ይላል። ነገር ግን ከሰላሳ ፐርሰንት በተቋማት የሚሰጠው ውጤት አሰጣጥ ላይ ወጥነት የሌለው በመሆኑ ይላል። ስለዚህ ወጥነት የሌለው ማለት አሁን አንዳንድ ተማሪዎች የተለያየ ቅሬታዎችን ሲያቀርቡ ነበር እና አንዳንድ ግቢዎች የተለያዩ አሳይመንቶችን ኪዩዞችን ምናምን ይሰጣሉ። አንዳንድ ግቢዎች ደግሞ ጠንከር ያሉ ፈተናዎችን ተማሪዎችን ስለሚፈትኑ ፌርነስ የለውም በማለት ነው። እንግዲህ ይህ ነገር እንዲቀየር የተባለው ማለት ስለዚህ ሁሉም ዩኒቨርሲቲዎች ተማሪዎቻቸውን በተመሳሳይ ምዘና መዝነው ነው ወደ ፍሬሽማን ተማሪነት ያለፉትን እንዲያስገቡ ማለት ነው። ስለዚህ አንዳንድ ዩኒቨርሲቲዎች ተከታታይ አሰስመንት ይሰጣሉ፣ ኪዩዞችን፣ ቴስቶችን አሳይመንት ይሰጣሉ እና 30 ፐርሰንት ለመያዝ ማለት ነው። አንዳንድ ግቢዎች ደግሞ ጠንከር ያለ ፈተና ከሰላሳ ፐርሰንት ልክ እንደሚል የሚፈትኑ አሉ ማለት ነው። ስለዚህ እነሱን እና እነዚህኞቹን ቀለል ያሉ ነገሮችን የሚሰጡትን ለማመጣጠን ተመሳሳይ ከትምህርት ሚኒስቴር ራሱ የሚያዘጋጀውን ከመቶ ፐርሰንት ለመስጠት ታስቦ ነው ማለት ነው። ዚህ ጀምሮ ከመቶ ፐርሰንት የሪሜዲያል ተማሪዎችን የማጠቃለያ ምዘና የሚሰጠው ከማዕከል እንዲሆን የተወሰነ መሆኑን እንዲታወቅና በተቋማት የሚሰጡ ተከታታይ ምዘናዎች ለትምህርት ጥራቱ መሳካት አስተዋጽኦ ያላቸው ስለሆኑ ተጠናክሮ እንዲቀጥሉ እና በጥብቅ ዲሲፕሊን እንዲመራ ተገቢውን ክትትል እንዲደረግ አሳስባለሁ። ከሰላምታ ጋር ብርሃኑ ነጋ ፕሮፌሰር ይላል ማለት ነው። ስለዚህ አሁን እዚህ ጋር ማስተዋል ያለባችሁ ነገር እነዚህ ተከታታይ አሴስመንቶች ማለትም በዩኒቨርሲቲዎቻችሁ የሚሰጡ አሳይመንቶች፣ ኪዩዝ፣ ቴስት ምናምን እነሱ ነገሮች አይቀሩም። ስለዚህ ምናልባት ተማሪዎች እየተወዛገባችሁ ያላችሁት እነዚ አሴስመንቶች ሲሰጧችሁ በመመልከታችሁ ይሆናል። ቀረ እንዴ ምናምን የሚል ሀሳብ የተነሳው እነዛ ነገሮች ይቅሩ አልተባለም። እነዛ ነገሮች ተከታታይ ምዘናዎች ለትምህርት ጥራት መሳካት ጉልህ ሚና ስለሚኖራቸው እንዲቀጥሉ ነው ማለት ነው። ምናልባት እነዛን አሰስመንቶች በተገቢ ሁነት ያልወሰደ ተማሪ ዋናው ከመቶ ፐርሰንት የሚሰጠው ላይ አናስቀምጥም የሚል ነገር ሊመጣ ስለሚችል እባካችሁ ተማሪዎች በስርዓቱ በአግባቡ ተከታተሉ። አሰስመንቱ ጥቅም ባይዝ ኖረው እንኳን ለእናንተ ወደ ከመቶ ለምትፈተኑት ፈተና የሆነ እንደ ግብዓት ሊጠቀሙ ስለሚችሉ እንደ መመዘኛ ማለትም ወደ ለመቶ ፐርሰንት ብቁ ናቸው የሚለውን እንደ መመዘኛ ሊጠቀሙት ስለሚችሉ በማስተዋል እንድታልፉ እንድትሰሩ አሳስባለሁ ማለት ነው። አሁንም ይህ አሴስመንት አልቀረም፣ ግን ወደ ፍሬሽማን ለመግባት ወይም ደግሞ በሚቀጥለ ዓመት አንደኛ ዓመት ለመማር እንደ መመዘኛ አያገለግሉም። ማለትም አልፋችኋል ወድቃችኋል የሚል ነገር አይሰጡም፣ ግን ምናልባት እነዚህ አሰስመንቶች የተማሪውን እንዴት ነው ለመቶ ፐርሰንት ብቁ ነው ወይ ፈተነ ነው የሚለውን የሆነ ያለፈው ሚስ ያደረገ ተማሪ ካለ እዛ ፈተና ላይ ለምን ይቀመጣል የሚል ነገር ሊነሳ ስለሚችል እነዚህን ነገሮች እንድታስተውሉ አሁንም ግን መናገር የምፈልገው ነገር መቶ ፐርሰንት ከትምህርት ሚኒስቴር የተባለው ነገር አልቀረም፣ የቀረ ነገር የለም። ስለዚህ እነዚህ አሰስመንቶች ክላስ ውስጥ የምትፈተኗቸው ኪዩዝ አሳይመንት ምናምንም አልቀሩም ግን እነዛ ለፍሬሽማን አያሳልፏችሁም ማለት ነው መቶ ፐርሰንት የሚሰጠው ከትምህርት ሚኒስቴር ነው ማለት ነው ስለዚህ ይህንን መረጃ እንዳለ ያዙትና ሌላው ደግሞ ሰሞኑን ሲያወዛግብ የነበረው የሪሜዲያል ሞጁል ተቀይሯል ወይስ አልተቀየረም የሚለው ነው ያው እንግዲህ ሞጁል ትምህርት ሚኒስቴር አያዘጋጅም እንደሚታወቀው ማለት ነው ሞጁል የሚያዘጋጁት ግቢዎች። ትምህርት ሚኒስቴር ያዘጋጀው ኮርስ ኮንተንት አለ የትኞቹ ቻፕተሮች ከዘጠነኛ ክፍል የትኞቹ ቻፕተሮች ከአስረኛ ክፍል፣ ከአስራ አንደኛ ክፍል እና ከአስራ ሁለተኛ ክፍል ሊካተቱ የሚለውን ትምህርት ሚኒስቴር ኮርስ ኮንተንት አዘጋጅቶ ለዩኒቨርሲቲዎች ይልካል። እነዚ ዩኒቨርሲቲዎች ደግሞ እዛ ኮርስ ኮንተንት ላይ ዲፔንድ ሆነው ሞጁል የራሳቸውን ሞጁል ያዘጋጃሉ ማለት ነው። እና ይህ ኮርስ ኮንተንት ተቀይሯል አልተቀየረም ያው ሞጁል ተቀይሯል አልተቀየረም የሚሉ ጥያቄዎች ነበረ ሲነሱ የነበሩት። እና ሞጁል ሳይሆን ኮንተንቱ ተቀይሯል። ያው ኮንተንት ተቀየረ ማለት ያው ሞጁል ይቀየራል ማለት ነው። በዛ ውስጥ መካተት ያለባቸው ቶፒኮች የቀሩ ወይም ያልተካተቱ ቶፒኮች ስለሚኖሩ እነሱን ነገሮች ልንገራችሁ ማለት ነው። አሁንም ይህን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ ባካችሁ፣ እና ደግሞ ሙሉ ቪዲዮን ብትሰሙ የተሻለ ይሆናል ማለት ነው። እሺ ምንድን ነው አሁን ስለ ሞጁል ጉዳይ አንዳንድ ነገሮች ማንሳት ይፈልጋል። ሞጁሉ ያው ተቀይሯል ኮንተንቱ ማለት ነው። ስለዚህ ይህ እንደተቀየረ የተነገረው ያው ከሶስት ቀን በፊት ነው። ያው ከሶስት ቀን በፊት ነው ለዩኒቨርሲቲዎች የተላከው። አንዳንድ ዩኒቨርሲቲዎች እንግዲህ ዘግይቶ መረጃ ሊደርሳቸው ስለሚችል ወዲያው ደግሞ ኬርለስነትም ሊኖር ስለሚችል ቶሎ አላሳወቋችሁ ይሆናል። ስለዚህ ሌላ ግቢ ያሉ ጓደኞቻችሁ በተለያየ ነገር ሰምታችሁ ከሆነ መቀየሩን እውነት ነው ተቀይሯል። ያንን ኮንተንት ደግሞ ያዘጋጀው ኮተቤ የትምህርት ኮሌጅ ነው። ኮተቤ እንግዲህ እንደሚታወቀው የትምህርት ኮሌጅ ነው፣ ብቸኛ አዲስ አበባ ውስጥ ሪሜዲያል የሚሰጠው ኮተቤ ነውና ኮተቤ ዩኒቨርሲቲ ነው እንግዲህ ኮንተንቱን ያዘጋጀው። ይህ ኮንተንት እንግዲህ ከዘጠነኛ እስከ አስራ አንደኛ ክፍል ያለው በኦልድ ካሪኩለም ነው። አሁንም ድጋሚ የምነግራችሁ ከዘጠነኛ እስከ 11ኛ ክፍል የተዘጋጀው ኮርስ ኮንተንቱ በኦልድ ካሌጅ ኩረም ነው። 12ኛ ክፍል ብቻ ነው በአዲሱ መጽሐፍ የተዘጋጀው ማለት ነው። ስለዚህ ብዙ ነገር ያው መጽሐፍ ተቀየረ ሲባል ብዙ ነገር የሚቀየር ነገር የሉም። አንዳንድ ነገር አሁን ለምሳሌ እንግሊሽ አልተቀየረም። ያው አንዳንድ ቻፕተሮቹ ተቀይረዋል ግን አንዳንድ ለምሳሌ እነ ማትስ ላይ ምናምን የሆነ ቻፕተሮች ተጨምረዋል ሊጨመር ይችላል እንጂ ሙሉ በሙሉ ተቀየረ ማለት ሙሉ በሙሉ እያንዳንዱ ነገር ዲቴል ተቀየረ ማለት አይደለም። የሆነ የሚጨመሩ ቻፕተሮች ይኖራሉ፣ የሚቀነሱ ቻፕተሮች ይኖራሉ እና እነዛ ነገሮች ናቸው የሚኖሩት እንጂ ዲቴል አይቀይሩትም ማለት ነው። ስለዚህ ሪሚዲያል እንግዲህ ያለውን ነገር በቴሌግራም ቻናል የምለቅላችሁ ይሆናል ማለት ነው። እነዚህን ኮርስ ኮንተንቱን ማለት ነው ሞጁሎችንም ካሉ የተለቀቁ አሉ። የድሮቹ የአሁኖቹን ኮርስ ኮንተንቶች የምለቅላችሁ ይሆናል ማለት ነው። ስለዚህ ተቀይሯል ተቀይሯል። እና ደግሞ መጀመሪያ ያነሳሁት ላይ የ2017 ያው መመዘኛ ወይም ፈተና ውጤት አያያዙ መቶ ፐርሰንት ከትምህርት ሚኒስቴር ነው ማለት ነው። ስለዚህ እያንዳንዱን ነገር በዚህ ብትመለከቱ፣ ትላለው ስለ 2017 የሪሜዲያል ማጠቃለያ ፈተና ቀኖች መቼ ሊሆን እንደሚችል እሱን ነገር ደግሞ በሌላ ቪዲዮ ያው አጠር ለማድረግ በሌላ ቪዲዮ የሚመለስ ይሆናል። ሰብስክራይብ አድርጉ ቻናሉን።